እንዲህ ብሎ በዚህ አስገብቶ ይሄን ያወጣል፣ ደግሞ እንዲህ ብሎ ነው። እና ይሁኔ የተነገረውን ነገር የበለጠ አሳምሮ የሚያቀርብልኝ በባህሪው ደግሞ፣ ቅድም አባታችን ተናግረው ያብዙ አብሎታ ትክክል። እኔ ከር ይበት ጋሽ ጋሻ እያሉም ያው እና ይሁኔ ደግነቱ ጠዋነቱ፣ ከጓደኞች ጋር የነበረው መግባባት እኔ እዛ አካባቢ ወጣቶችን እስከማውቃቸው ድረስ ይሁኔ ወጣትነቱን ያኖረች ቁም ነገር ብቻ ዳሞት እናውቃለን። ጥሩ ጥሩ ልጆች ወጥተው እዛው በሰፈር ውስጥ ባለው አንዳንድ ቦታዎች ቁጭ ብለው ይቀራሉ። የሆነ የዛ ውስጥ የለበት መኖሪያ ቤቱን ብዙ አካባቢ ላይ ነበር። በፍጹም እና ይሁኔ የት እንደሚደርስ ከእኔ ጋር በቅርብ እንነጋገራለን እና አየው ነበር ይሁኔን፣ አስተማሪ እንዳትሆን አደራ። ምክንያቱም ያን ጊዜ ነጥ መጣ መጣ በዚህ ቤት አስተዋጽኦ በሚል ቀጥታ ነበር እኔ ግን ፊት አይ እንዳታሳልፈው ብየዋል። የእሱ መስመሩ ሌላ ነው። የሆነንም ነገሩ ይሻላል እና የሀገር ምርቃት አለበት። የፍኖዝ ሰላም የሀገር ምርቃት አለበት። ያ ምርቃን ደግሞ በመጽሐፉ ላይ ተጠቅሷል። በብዙ ውጣ ውረድ አልፎ አሜሪካ መጣ። ምንም ሰው ከማያውቀው ምን ከማይ እዚህ ወጥረቁ ይ ከመጣሁ ነው የመጀመሪያ ዲግሪውን ያገኘ መቶ ነገረኝ፣ ደስ ያለኝ። ሁለተኛውም ሲያገኝ ነገረኝ፣ ደስ ያለኝ። መጽሐፉን ሲጽፍም አሳየኝ። በጣም ተገርነሁ። እንዴት ነው ይህ ሁሉ ጽፈ ያዝከው? ታሪኩን ነው በቃልን ያወጣው እና ይህ መጽሐፍ ሳነበው ከይሁኔ ጋር በህይወት መንገዱ አብረን እየተጓዝኩ ነው ያየሁት። ትክክለኛ መጽሐፍ የተጻፈን ነው ሕይወቱን ወጣትነቱን በቁም ነገር ያሳለፈ ልጅ ነው። እኔ ቃሉ መጥራት ልትም ብያ ትንሽ አንዳንድ ልጆች እዚያች አካባቢ እዛው ሀገር ቤት የምትመረት ምርታለች እሷን ብዙዎቹ የሚሄዱት ኪነት ውስጥ ሲሰለጡ ኖሮ ማታ ወደዛ ሲሄዱ ይሁኔ ወደ ቤት ነው የሚሄዱ። እኔ አንድ ስም ጠራ ሆኝ አያና አያና አላምረው የሚባል ልጅ መድረክ ላይ ሲጫወት ያኔ ጥላሁን ገሰሰን ቁጭ ነበር። ሁለቱን በጣም ይዛቸው ነበር በጣም ያኛው አሸነፈች። ወደ መንደሩ ገባ። አይዶን አሁን የት እንዳላለቅ፣ ይሁኔ እዚህ ሀገር ስመጣ አገኘሁት ደስ አለኝ። እዚህ እንዳላውቃለሁ እና ህይወቱን በሙሉ በቁም ነገር ያሳለፈ ጨዋታዎቹ ሙዚቃዎቹን በሙሉ በሚገባ አዳምጣቸዋለሁ። አሁን የታተሙትን ትልቅ ሆነ የዘፋ የተጫወታቸውን ሳይሆን እዛ አውራጃ ኪነት ላይ እያለ የሚጫወታቸው ጨዋታዎች ትንሽ ሲሰጠዋል፣ አሳምሮ ያቀርበዋል። እኔ ትዝ ይለኛል፣ በአስረኛው የአብዮት በዓል በአውራጃ ደረጃ ሲከበር ይሁኔ አንድ የሚጫወተው ጨዋታ ነበረው። ይህን ስትጫወት እንዲህ አድርገው እንዲህ አድርገው እሺ ግን ከዛ ከተሰጠው በላይ የሆነና መድረኩን ጥሎ ወርዶ መሬት ላይ ቁጭ ብሎ ደብሎ ለቻለቻች ደብሎ ያችን ደብሎ ለብሶ ሲጫወት በእርግጥ እኛ ነው ይኮራ። እና እኔ ዛሬ ብዙ ንግግር አለ በዛ በጣም ደስ ብሎኛል። እናት አባት የመጨረሻ ደስታቸው ልጆቻቸውን አሳድገው ሲድሩ ለቁም ነገር ሲበቁ ነው። እኔ ደግሞ ይሁኔ ጠቅሶታል እንደ ልጅ ነው የማየው፣ እንደ ጓደኛ፣ እንደ ወንድም ነው የማየው። ዛሬ እዚህ ቁም ነገር ላይ በመለሱ ቱቱን ከጎኑ ቁጭ አድርጎ፣ ሁለት ልጆችን ቁጭ አድርጎ፣ በታሪክ ውስጥ የነበርነውን ሰዎች ከጎኑ አስቀምጦ እንዲሁ ነውሳ። ለእኔ ትልቅ ደስታዬ ነው። እኔ በእውነቱም ዛሬ የምኮራበት ወንድሜ ነው፣ የምኮራበት ልጄ ነው። እና የበለጠ ደግሞ አላህ የበለጠ እውቀትና ብርታቱ ሰጥቶ ለሌላ ነገር እንድትበቃ እጅግ በጣም እመኝልሃለሁ። አመሰግናለሁ።